ሚላን ከተማ ላይ ጣሊያን ሀገር በጣም የሚያስገርመኝ ነገር ምን መሰላችሁ? የመኪና ፓርኪንግ። እንደምታዩት ሙሉ ከተማው በጣም ክራውድድ ነው እና ሰዎቹ በአብዛኛዎቹ ኦን ያደረጉት መኪና እንደዚች አይነት ናት። በየቦታው ብትሄዱ ማለት መኪኖቹ በጣም ጥንንጥዬ ጥንንጥዬ ናቸው። ያት መኪና ያት ዛጋ ያቸው እንደሚያካክል ያቸው በአብዛኛው መኪኖቹ የምትዋቸው እነዚህ ናቸው። ምክንያቱም ደግሞ ለፓርኪንግ እንዲመቻቸው ይቺ አሁን ከሞተር እኩል ነው ሳይዟ አያያዎች ከስኩተር እኩል ነው ሳይዟ ዋቲችኝ ይቻሁን ሊ ሊበቀል ለአንድ ሰው ብቻ የተሰራች መኪና ነች። እንዳለ መኪና ፓርኪንግ ኢትስ ፓክድ ከሰኞ እስከ እሑድ ከሰኞ እስከ እሑድ። በላይ ይቺ ደሞ አክቹዋሊ ሁለት ሰው ነው የምትይዘው ታውቃላችሁ። ና ሚላን ልን ደ ኛ ቺ ደ ሞተር በሏት በቃ ቻርጅ እየተደረገች ነው። ልክ በቃ በየቦታው ስትሄዱ በአብዛኛው እነዚህ ናቸው መኪናዎቹ። ግን ሶሉሽን በጣም እ በጣም ክራውድድ ስለሆነ ምንም አይነት ፓርኪንግ የለም እዚህ ቦታ ላይ ታውቃላችሁ።